የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የመጀመሪያዊቱ። ምዕራፍ አንድ። መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጅ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም ከጌታችን ጸጋና ምሕረት ሰላምም ይሁን። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ትረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመን ዘንድ ለመሆ እንደ እነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚመጣ ፍቅር ነው። ከነዚህም አንዳንዶቹ ስተው ሚሉትንም ወይንም ስለ እነሱ አስረግጠው የሚናገሩትን ሳስተውሉ የሕግ አስተማሪዎች ሊሆኑ የወደዱ ወደ ከንቱ ንግግር ፈቀቅ ብለዋል። ነገር ግን ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን። ይኸውም ለበደለኞችና ለማይታዘዙ፣ ለአመፀኞችና ለኃጢአተኞች፣ ቅድስና ለሌላቸውና ለርኩሳን፣ አባትና እናትን ለሚገድሉ፣ ለነፍስ ገዳዮችና ለሴሰኞች፣ ከወንድም ጋር ለሚተኙ፣ በሰዎችም ለሚነግዱ፣ ለውሸተኞችም፣ በውሸትም ለሚምሉ የብሩክ እግዚአብሔርንም ክብር እንደሚገልጥ ለእኔ አደራ እንደ ተሰጠኝ ወንጌል የሆነውን ደህና ትምህርት ለሚቃወም ለሌላ ነገር ሁሉ ሕግ እንደ ተሰራ እንጂ ለጽድቅ እንዳልተሰራ ሲያውቅ ነው። አገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላቅ ባለማመን ስላደረግኩት ምዕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመንና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን ዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድንሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱን ሁሉ ያሳይ ዘንድ ምረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሚን ጢሞቴዎስ ልጄ ሆይ፣ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ ሰጣለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና፣ ከእነዚያም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠዋቸው ሄሜኒዮስና እስክንድሮስ ናቸው። ምዕራፍ ሁለት። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥታና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎችን ሁሉ ሊያድንና እውነቱን ወደ ማወቅ ሊደርሱ የሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፤ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፤ ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ፣ በእምነት በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ፣ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይንም በእንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና እና በኋላም ሔዋን ተፈጠረች። የታለለም አዳም አይደለም ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነት በፍቅር፣ በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። ምዕራፍ ሶስት ማንም ኤጲስቆጶስነት ቢፈልግ መልካምንም ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፦ የማይነቀፍ የአንዲት ሚስት ባል ልከኛ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር የሚበቃ የማይሰክር የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዳያስተዳደር በቅ እግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል በትዕቢት ተነፍቶ በዳቢሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን በዳቢሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መካከል ምስክር ሊኖረው ይገባዋል እንዲሁም ዲያቆናት ጭምቶች በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ነውረኛ ረብ የማይወዱ በንጹህ ህልና የሃይማኖት ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድሞ ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ስራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። እንዲያቆናት ልጆቻቸውን እና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንድ ሴት ባሎች ይሆኑ። በዲቁና ሥራ በመልካም እያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ እናንተ እንድመጣ ተስፋ አድርጌ ይህንን እጽፋለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቁ ዘንድ እጽፋለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ያለጠረጠር ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ! ምዕራፍ አራት መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶቹ የሚስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖቱን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው፣ እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን በዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው ይህንን ለማግኘት እንደክማለንና ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህንን እዘዝና አስተምር። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎቹ እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህንን ብታደርግ ራስህንም የሚሰሙንም ታድናለና። ምዕራፍ አምስት ሽማግሌ የሆነውን አትገስጸው እርሱ ግን እንደ አባት ጎበዞችን እንደ ወንድሞች የሸመገሉትን ሴቶች እንደ እህቶች ቆነጃጁቱን እንደ እህቶች በፍጹም ንጽህና ለምናቸው በእውነት ባልቴቶች የሆኑትን ባልቴቶችን አክብር ማንም ባልቴት ግን ልጆች ወይም የልጅ ልጆች ይኖሯት እነርሱ አስቀድመው ለገዛ ቤት ሰዎቹ እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነው። እና ብቻዋንም ኑራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለችና፣ ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህንን ደግሞ እዘዝ። ነገር ግን ለእነርሱ ስለሆኑት ይልቁንም ስለቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው። ባልቴት መዝገብ ብትጻፍ ዕድሜዋ ከስድስት ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል ልጆችን በማሳደግ እንግዶችንም በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትን በመርዳት በጎዳናም ስራ ሁሉ በመከተል ይህንን መልካም ስራ በማድረግ የተመሰከረላት ልትሆን ይገባል ባል የሞተባቸው ቆነጃጀት ግን አትቀበል ክርስቶስ ላይ ተነስተው ሲቀማጠሉ ያገቡ ይወዳሉና የፊተኛውንም እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ስራን መፍታት ደግሞ ይማራሉ። የማይገባውንም እየተናገሩ ለፍላፊዎችና በነገረ ገቢዎች በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይደሉም። እንግዲህ ቆነጃጀት ሊያገቡ ልጆችንም ሊወሉ ቤቶቻቸውንም ሊያስተዳድሩ ተቃዋሚውም የሚሳደብበትን አንድን ምክንያት ስንኳ እንዳይሰጡ ፈቅዳለሁ። ከአሁን በፊት አንዳንዶች ሰይጣን እንዲከተሉ ፈቀቅ ብለዋለና። ባልቴቶች ያሉት የሚያምን ቢሆን ወይንም የምታመን ብትሆን ይረዷቸዋል። ቤተክርስቲያንም እውነተኞችን ባልቴቶች እንድትረዳ አይክበድባት። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም እመስክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞም ለሰራተኞች ደሞዝ ይገባልና ይላልና። ከሁለት ወይም ከሶስት ምስክር በቀር በሽማግሌ ላይ ክስ አትቀበል። ሌሎች ደግሞ እንዲፈሩ ኃጢአትን የሚሰሩትን በሁሉ ፊት ገስጻቸው። አንድን እንኳን ባድሎ ሳታደርግ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትን መላእክት ፊት መክራ አለሁ። በማንም ላይ ፈጥነ ጆቼን አትጫን፣ በሌሎችም ኃጢአት አትተባበር፣ ራስን በንጽሕና ጠብቅ። ስለ ሆድና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። የአንዳንዶቹ ሰዎች ኃጢአት የተገለጠ ነው፣ ፍርድንም ያመለክታል። ሌሎችን ግን ይከትላቸዋል። እንዲሁ መልካም ስራ ደግሞ የተገለጠ ነው፣ ያልተገለጠም ከሆነ ሊሰወር አይችልም። ምዕራፍ ስድስት የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ ለተገባቸው ይቅጠሯቸው። የሚያምኑም ጌቶች ያሏቸው ወንዶች ስለሆኑ አይናቋቸው። ነገር ግን በመልካም ስራቸው የሚጠቀሙ የሚያምኑ የሚያምኑና የተወደዱ ስለሆኑ ከፊት ይልቅ ያገልግሉ። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆኑ ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም ስበስ መናደድም ይወጣሉ። አእምሯቸውም በጠፉባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ አልንችልም። ምግብና ልብስ ከኖረን ግን እሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን የሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋነትንም ተከታተል። መልካሙን የእምነት ገድል ተጋደል፣ ጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመህለትን የዘላለም ሕይወት ያዝ። ሁሉን በሕይወት የሚጠበቅ በእግዚአብሔር ፊት በጴንጤናዊው በጲላጦስ ዘንድ መልካሙን መታመን መሰከረ። በክርስቶስ ኢየሱስ ፊት አዛለሁ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብፁህና ብቻውን የሆነ ገዥ የነገሥታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም ያይም አይቻለሁም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ወይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የሰጠን አደራ ጠብቅ። ይህ ዓለም ብለው አንዳንዶቹ ስለ እምነት ስተዋልና ጸጋ ካንተ ጋር ይሁን።